ለግንቦት በዛቲ እለት ለት አይረፈ አባ ዮሐንስ ሊቀጳጳሳት ዘሀገረ እስክንድሪያ ሞልቆም ለአበው ሊቃነ ጳጳሳት ሰላሳ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሀያ ሰባት በዚች ቀን አባቶች ሊቃነ ጳጳሳት ሰላሳኛ የሆነ የእስክንድርያ ሀገር ሊቀጳጳሳት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበር። ከልጅነቱም ጀምሮ በገል ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱም ዜና በተሰማ ጊዜ በእስክንድርያ ሀገር ላይ ይዘው ሊቀ ጳጳስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ስልጣን አጸና። ይህ አባት በተሾመበት ወራት ደግ ምእመን አንስጣሴዎስ የሚባል ንጉሥ ነበር። በአንጾኪያም የከበረ አባት አባ ሳዊሮስ ነበረ። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ አጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህዶ በኋላ እንደ አባቶቻችን እንደ አባ ድሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለ መቀላቀል፣ ያለ መለወጥ፣ ያለ መለወጥ፣ ያለ መለያየትና ያለ መጨመር አንዲት ባህሪ አለችው። የቀናች ሃይማኖትስ ይች ናት። እግዚአብሔር ከእኛ በነሳው ስጋ ስለ እኛ መከራ እንደተቀበለ እናውቃለን። እኮን ይችም የሚጓዝባት የማይሳሳትባትና የማይደናቀፍባት የህይወት መንገድ ናት አለ። አባ ሳዊሮስም ይችን የአባ ዮሐንስን መልእክት በአነብባት ጊዜ በመልካም አቀባበል ተቀበላት። በአንጾቂያ ሀገርም ሰበከባት። ስለ ቀናች ሃይማኖትም በመካከላቸው ሰላም፣ ፍቅርና ስምምነት ሆነ። ይህም አባት ህዝቡን እያስተማረ 11 ዓመት ኑሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሀያ ስምንት በዚች ቀን አባ ጌርሎስና እና አባ አርባ አምስቱ ልጆቹ በሰማይትነት አረፉ። ደግሞ የከበሩ አባቶች የአብርሃም፣ የይስሐቅ እና የያይቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን በጸሎታቸው ይማረን። በረከታቸውም ከኛ ጋር ተኑ። ለዘላለሙ አሜን። ሰላም እብል ጌርሎስሃ ልሂቀ ወዘዚያሁ ደቂቀ

በዚች ዕለት ከአባ ጳኩሚስ ገዳም አባ መርቆሪዎስ አረፈ። እንጦንዮስም እንዲህ አለ፣ ለእኔ ገዳም አለኝ ይኸውም የወንድማችን የመርቆሬዎስ እረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከሥጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ ሶስት ሌሊቶች ኖርን። በሶስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። እኛም የሆነውን ሁሉ ነገር ነገር ነውና ከዚህም በኋላ ያየነውን እንዲነግረን ለምን ነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥኣንን ስቃይ እንዳሳየው የጻድቃንንም ዋጋቸውንና ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ፣ እንዲህም አለን። ወንድሞቸ ወይ ወደ አራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሄዱ። ከኔ ጋራ የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡ ሲል ሰምቸዋለሁ እና ይችም ስጋው እስቲቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትም በሄዱ ጊዜ ሙቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሪዎስ እንደደረቀ እንጨት እስቲሆን ስጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት ሀያ ስምንት ቀን ወደ እኔ ና ታገኘኛለህ እና አለኝ። በቀጠረኝም ቀን ወደ እርሱ ሄጄ አገኘሁትና እኔ ወደ አባቶቼ ሄዳለሁ። ወደ አንተም ሶስት አጋዘኖች ይመጣሉ። ስጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል። በዚያም በማደሪያ ውስጥ ድፈኑኝ አለ። አንድ ቃሉም እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በጻድቁ መርቆሎት ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነች አለምን ንቃየታዎች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት አመተ ክርስቶስ አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋራ ይኑር ለዘላለሙ አሜን። ሰላም ለአመተ ክርስቶስ መንበርተ ዓለም መኒና እንተረሴ ቲኢቲ ንቃተ ኮክ መካና ሠላሳ ወስምንተ ዓመታተ እስከኮና ይቤሉ ነጋደያን ሶበምጉተ ረከብና ውሳጤ በአት በየ ቀበርና በዚችም ዕለት የቅዱስ ኤጲፋኔዎስ ሥጋ ወደ ቆጵሮስ ደረሰ ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ አደረሱት። ካህናቱና ሕዝቡ ሁሉ መጡ ከሳቸውም ጋራ ጋር ወንጌሎች፣ መስቀሎች፣ መብራቶች መብራቶችና ማዕጠንቶችም ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሱት በዝማሬና በማህሌት በሚገቡት ጸሎቶች ሁሉ እያመሰገኑ ስጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋኔዎስ አውግዟቸው የነበሩ ሁለት ዲያቆናት ተቃወሟቸው። ስለዚህም አርባ ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም እንደ አንቀላፋ ሰው ሆነ እንጂ። ከዚህም በኋላ አንድ ደግ ዲያቆን ወደ ቅዱሱ ስጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለ እኔ አውቃለሁ፣ በትፈቅድስ ክፎች ተቃዋሚዎችን እንድታሸንፋቸው ትችላለህ አለ። የቅዱስ ኤጲፋኔዎስንም እጅ ይዞ ምድሩን መታባት በዚያንም ጊዜ ሁለቱ ዲያቆናት በግንባራቸው ተደፎ ለመሞትም ደረሱ። ወደ ቤታቸውም ወስደዋቸው ሞቱ። ቅዱስ ኤጲፋኔዎስንም ካህናቱ በሚጣፍጡ ሽቶዎች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ደንጊያ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሰራው ከስጋው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም የማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን።